የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፍትህ ቢሮ ኃላፊ ወይዘሮ ቤተልሄም ዳንኤል በፍትህ ስርዓቱ ላይ የሚስተዋሉ ችግሮችን ለመፍታት የመድረኩ ተሳታፊዎች መግባባት መፍጠር ይጠበቅባቸዋል ብለዋል። የፍትህ ተቋማት ቀልጣፋ አገልግሎት መስጠትና ተግባራትን ለአንድ ወገን ባለመተው በጋራ ማከናወን እንዳለባቸው ተናግረዋል። የፍትህና ፖሊስ ተቋም ተአማኒነትን ሊያገኝ ይገባል ማለት ነው። ይሄን ተአማኒነት የምናገኘው በምንድን ነው? አቤቱታ ተቀብለናል፣ መርምረናል ክስ መስርተናል፣ ፍርድ ቤት አድርሰናል። ከዛስ እያንዳንዱን ወንጀል የሰራን አካል ተጠያቂ ማድረግ መቻል አለብን። የመረጃ አያያዝ ችግሮችንና አልፎ አልፎ የሚስተዋሉ ብልሹ አሰራሮችን መቅረፍ እንደሚያስፈልግ ገልጸው የሰብአዊ መብቶችንና የእግዚቢት አያያዝ ላይም እንዲሁ የማስተካከያ እርምጃዎች ያስፈልጋሉ ብለዋል። ከጊዜም አንጻር ሊሆን ይችላል የተቀላጠፈ ተደራሽ የሆነ የህዝብን ሮሮ መፍታት የሚችል ካፓሲቲ ቢውልድ አድርገን እየሄድን አይደለም። ለመንግስት ይሁን ለግለሰብ መሄድ የሚገባቸውን ማቴሪያል ጉዳዮች ወይንም ሀብት የያዘ ከሆነ ደግሞ እሱን እስከ ማስመለስ ድረስ ካልሄድን ግቡን አልመታም ማለት ነው። ወንጀለኞችን ተጠያቂ አድርገን በማህበረሰቡ ትረስት እንደ መፍጠራችን ሁሉ ደግሞ አላግባብ የያዝናቸውን ንጹ ዎችንም ደግሞ ፈተን ትረስት ዴቨሎፕ ማድረግ መቻል አለብን ማለት ነው። የክልሉ ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ አንድነት አሸናፊ በፍትህ ዘርፍ የተከሰቱ ችግሮች ለህዝቡ ምሬት ምክንያት ሆነው ከሰባት ዓመታት በፊት በኢትዮጵያ የፖለቲካ ለውጥ መፈጠሩን ተናግረዋል። የዛሬ ሰባት ዓመት እዚህ አገር ውስጥ ለውጥ ካስፈለጉ ጉዳዮች አንዱ የፍትህ ስርዓቱ ውስጥ ያለ መዛባት፣ ብልሽት ህዝብን መንግስትን ያማረረ ችግር ነው አንዱ የሀገሪቱ ስርዓት ለውጥ እንዲመጣ ያደረገው። በክልል ደረጃ የወንጀል ምርመራና ማጣራት ጉዳይ ለውጥ እንደሚያስፈልገው ታምኖበት እየተሰራ እንደሆነ ገልጸው የሀገሪቱን የሪፎርም ጉዳዮች ከግምት በማስገባት መስራት እንደሚገባ አመላክተዋል። በእኛ ክልል ባለፉት ሁለት ሶስት ዓመታት ውስጥ ከፍ ብሎ ይገመገም የነበረው በእኛ ተቋም ውስጥ በተለይም በፖሊስ መዋቅር ውስጥ ለውጥም ሪፎርምም እንድናደርግ ካስገደዱን ጉዳዮች ውስጥ አንዱ በምርመራ ዘርፍ የነበረ ውድቀት ነው። እንዳጠቃላይ የምርመራ የወንጀል ምርመራና ክስ ስራው እንደ ክልል ፌልድ ነው። ሪፎርሙ ያልተሟሉ ችግሮችን ማረጋገጥ አለበት። የዚህ ሂደት ውጤት ነው የሚል ኮንፍረንሲቭ የሆነ የሀገር የለውጥ አቅጣጫዎችን ተከትለን መስራት ያለብን ጉዳይ እንደሆነ እንድትይዙ ነው። ተጠያቂነትን ማስፈንና ተግባሮቻቸውን በውጤታማነት ለከወኑ አካላት እውቅና መስጠት እንደሚገባ ነው አቶ አንድነት ያነሱት። በፍትህ መዋቅሩ ተጠያቂነት ተጠያቅነት እና ሰው የሚመዘንበት ስርዓት ጋር ካልተቆራኘ እያንዳንዱ መዝገብ የምንሻገር አይመስለኝም። በፖሊስ ተቋም ውስጥ በዚህ ዘርፍ ያለ ሰው በሰራው ልክ ማዕረጉ ጋር ጥቅማ ጥቅሙ ጋር ካላስተሳሰርን ለውጥ አይመጣ። የአቅም ግንባታ ጉዳይ ላይ በትኩረት መስራት እንደሚገባ ጠቁመው በግለሰቦች ደረጃ መሻሻል በመፍጠር በፖሊስ ተቋማት ላይ ለውጥ ማምጣት እንደሚገባ አሳስበዋል። የክልሉ ፖሊስ ኮሚሽን ኮሚሽነር ዶክተር ካሳ በበኩላቸው በወረዳ ደረጃ የሚስተዋሉ የወንጀል ምርመራ ሥራ ችግሮችን ለማስተካከል ሊሰራ ይገባል ብለዋል። ከአመለካከት አንዳንድ በሌላ መንገድ የሚፈጠሩ ነገሮች አሉ። ይሄ ምን ያመጣል? የሰብዓዊ መብት ጥሰት ላይ ትልቅ ኢንፍሉዌንስ ይፈጥራል። ይሄ ላይ የአንዳንዱ እዚህ ቤት ያለው አካል የድርሻው መወጣት አለበት ባይ ነኝ። ሌላው ከእዚህ ቤት ጋር ተያይዞ የሚነሱ አሉ። አንዳንድ የእኛ ክፍል ላይ እዚህ ቤት አያዛይ ከፍተኛ መሳታት ችግር አለ። ክሪቲካል ችግር ይሄ። የዞን አዛዎች በየዘፋለው ዲቪዥኖች ወስታችሁ የምታስተካክሉ ነው። በፖሊስ ተቋማት በኩል ተከሳሾችን በመከታተል ለህግ የማቅረብ ስራ ትኩረት የሚፈልግ ጉዳይ መሆኑን ጠቁመው የሚቋረጡ መዝገቦች ህጋዊ አሰራርን ተከትለው ሊሆን ይገባል ሲሉ አሳስበዋል። ተከሳሽን ተከታተልን ከማቅረብ አንጻር ከፍተኛ ችግር የእኛ ተቋም መውሰድ ያስፈልጋል። ይሄ ወደ አቃቢ ገምን ገፍተዋለን። የእኛ የፖሊስ ተቋም ይሄን የማቅረብ ግዴታን ነው መብትም አለን። መዝገብ እስካጣራን ድረስ እኛ ማቅረብ ግድታለብን። በዚህ መድረክ የተሳተፉ ባለድርሻ አካላት በሰጡት አስተያየት ተደጋግፎ በመስራት ወንጀልን መከላከል ይገባል ብለው ከዚህ በኋላ የሚኖሩ የሥራ ሁኔታዎች በቀደመው ጊዜ የነበሩ ችግሮችን ለመቅረፍ የሚያስችሉ መሆን እንዳለባቸው ተናግረዋል። የክልሉ ፍትህ ቢሮ ኃላፊ ወይዘሮ ቤተልሔም ዳንኤል እና የክልሉ ፖሊስ ኮሚሽን ኮሚሽነር ዶክተር ካሳ በጋራ ለመስራት የሚያስችላቸውን የመግባቢያ ሰነድ ተፈራርመው መድረኩ ተጠናቋል።